ያላቸው ያዘዛቸው አባቶቻችንን ካህናትን ነው፤ በዘመኑ ሐዋርያትን፣ ከዚያ በኋላ በየዘመናቱ የተነሱ ሊቃውንትን፣ አሁን በዘመናችን ደግሞ እያገለገሉን ያሉት ካህናት ይህ ሥልጣን ተሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ስናነብ ቅዱስ ጴጥሮስን እንዲህ ነው ያለው አንተ መሰረት ነህ፣ አንተ አለት ነህ። በአንተ መሠረትነት ላይ ክብርት ቤተ ክርስቲያኔን እሰራታለሁ። የሲኦል ልጆች ሊያጠፏትና ሊያናውዟት አይችሉም። ለአንተም የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን ብሎ ለቅዱስ ጴጥሮስና ለተቀሩት ሐዋርያት የሰጣቸው ስልጣነ ክህነት ዓለምን ከኀጢአት ማሰሪያ የሚፈታ የቤተ ክርስቲያን ሀብት ነው። ቤተ ክርስቲያን የምትመራው በመንፈስ ቅዱስ ሀብትና በክህነት ስልጣን ነው። በመንፈስ ቅዱስ ኀይል በስልጣን ከብረው ሊያገለግሉ በሚገባቸው በአባቶቻችን በካህናት የማትመራ ቤተክርስቲያን እንዲሁ ዝም ብላ የግለሰቦች ስብስብ ትባል ካልሆነ በቀር ቤተክርስቲያን ልትባል አትችልም። የቤተክርስቲያን መሰረቷ ክህነት ነው። የቤተክርስቲያን መሰረቷ ሀብተ መንፈስ ቅዱስ ነው። ክህነቱም ሀብቱም የተሰጠው ለቤተክርስቲያን ነው። የቤተክርስቲያን አገልጋይ ስንሆን ለቤተክርስቲያን ቅርብ ስንሆን በሙያና በህይወት እግዚአብሔርን ለማገልገል ወደ እግዚአብሔር ስንቀርብ የሚሰጥ ሀብት ነው። ስልጣነ ክህነት የምስጢራት ሁሉ ማክበሪያ ነው። የምስጢራት ሁሉ መፈጸሚያ ነው። የምስጢራት ሁሉ ማክበሪያ ስልጣነ ክህነት ለቤተክርስቲያን ስለተሰጠ ባለቤቱ ዓለምን ፈተው አንጽተው አክብረው ለማደሪያነት አዘጋጅተው ወደ ራሱ እንዲያመጡ ፈታችሁ አምጡልኝ ብሎ ትዕዛዝ ሰጣቸው እንዲፈቱ እንዲያከብሩ የእግዚአብሔር ማደሪያ እንድንሆን ቀድሰው ወደ እግዚአብሔር እንዲያቀርቡን የታዘዙት አባቶቻችን አገልጋዮች ካህናት እንደሆኑ ከዚህ መረዳት እንችላለን። ፈታችሁ አምጡልኝ ያላቸው የታሰሩት መጽሐፍ እንደሚነግረን ሁለት አህዮች ናቸው። አህያ ብሎ ለምንድን ነው በዚህ ልክ የገለጠው ብለን ካልን ዘመኑን ለመግለጥ ነው። ዘመኑ የሰላም ዘመን ሲሆን ነቢያት በአህያ ተጭነው ሰላም ለሚገባው ሰላማቸውን ለሚቀበል ዓለም ሰላምን ይሰብካሉ። ዘመኑ የጥፋት ከሆነ ከእግዚአብሔር የተለየ ማንነት እንዳላቸው ለማሳየት ሲፈልጉ ደግሞ ፈጣን በሆነ በፈረስ ተጭነው ነቢያት ወደ ህዝቡ ይሄዳሉ። እግዚአብሔር ተቆጥቷችኋል፣ በደላችሁ፣ ኃጢአታችሁ እግዚአብሔርን አስቀይሞታል፣ እግዚአብሔር እንዳይቀጣችሁ ወደ እግዚአብሔር ተመለሱ ብለው መልእክት ለማስተላለፍ በፈረስ ነው የሚጓዙት። ዘመኑ ሰላም ከሆነ ግን የይቅርታ ዘመን ከሆነ ሰው በደሉን ኃጢአቱን አስቦ ወደ እግዚአብሔር የተመለሰ ከሆነ ግን መልካሙን ዜና መልካሙን የምስራች ለመናገር በአህያ ተጭነው ነው አባቶቻችን ወደ ሕዝቡ የሚሄዱት። ከዚህ የተነሳ ባለቤቱ በነቢያት ያናገረውን ትንቢት እውን ለማድረግ አህዮቹ እንዲፈቱ ደግሞም ባህያዋ ውርንጫ ላይ በትከሻዋ በጀርባዋ አድሮ እየተመሰገነ እንዲሄድ ትእዛዝ አስተላለፈ። በአምሳ ለበለ ስረገማ ለኃጢአት እንዳሉ መምህራን እንዳለ መጽሐፍ ባህያ አምሳል ስለ ሰው ተናገረ እንጂ ስለ አህያ ገዶት አይደለም። በመጽሐፍ ቅዱስ በምሳሌ የቀረቡ ብዙ እንስሳቶች አሉ። የእስራኤልን አለማመን ማደሪያቸውን አለማወቅ ባለቤቱ ለመናገር በትንቢተ ኢሳይያስ ምዕራፍ አንድ ከቁጥር ዘጠኝ ጀምሮ ላምና ሌላው እንሰሳ ማደሪያውን ጋጣውን በረቱን ሲያውቅ እስራኤል አላወቀኝም ብሎ ተናግሯል። በምሳሌ መናገር ነው። ዳግም ሲመጣ ለዳኝነት በቀኝ በጎቹን በግራ ፍየሎቹን ብሎ ተናግሯል። የፍየልና የበግ ነብስ ዳግመኛ እንደገና ተሰጥቷቸው ለፍርድ በእግዚአብሔር ፊት የሚቆሙ ሆኖ አይደለም፣ ትንሣኤ ኖሯቸው አይደለም። ጻድቃንን በግ ኃጥአንን በፍየል መስሎ የመናገር የመጽሐፍ ሀሳብ ስለሆነ ነው። ባለቤቱ በምሳሌ ስላስተማረ ነው እንጂ የጻድቃን የኃጥአን ጉዳይ ነው የተገለጠው በቅዱስ መጽሐፍ። አሁንም ታስረው የነበሩ ለዘመናት በኀጢአት በበደል እግዚአብሔርን ባለማወቅ ከእግዚአብሔር ክብር በመራቆት ባዷቸውን የነበሩ በአህያ የተመሰሉ የአዳም ልጆች ናቸው። አምስት ሺ አምስት መቶ ዘመን በኀጢአት ማሰሪያ ታስረው በዚህ ዓለም ገዢ በዲያብሎስ አገዛዝ ስልጣን ተይዘው የነበሩ የሰው ልጆች ናቸው። ተፈተው እንዲመጡ ትእዛዝ ያስተላለፈው ያልታሰረ ዓለም ያልተፈታ ዓለም ሳይፈታ ወደ እግዚአብሔር መንግሥት መግባት አይችልም። በኃጢአት በበደል የተያዘ ዓለም ከኃጢአት ከበደል ሳይነፃ ወደ ቅድስናው ማይረግ ወደ ቅድስናው ክብር መምጣት አይችልም። ስለዚህ ፈታችሁ አምጡልኝ አለ። እንደታዘዙት አባቶቻችን ሄደው ሁለቱን የታሰሩ አህዮች ፈተው አመጡ። አህዮቹ ተፈተው ወደዚህ ሲመጡ አንዳንዶች ስለምን ትፈታላችሁ አሉ። እነሱም እንደታዘዙት ጌታ ፈታችሁ አምጡ ብሎናል፣ ለጌታ ያስፈልጉታል። እስከ ዛሬ ድረስ ሌላ አካል ነው ሲያዝባቸው የኖረው፣ ሌላ አካል ነው ሲገዛቸው የኖረው፣ ሌላ አካል ነው ሲጠቀምባቸው የኖረው። ከዛሬ ጀምሮ ሊጠቀምባቸው የሚፈልገው የፈጠራቸው ደግሞም የሚገዛቸው የሰማይና የምድር ፈጣሪ እሱ እግዚአብሔር ነው፣ ፈታችሁ አምጡ ያለን እሱ ነው ብለው መለሱ። ተፈቀደላቸው፣ ይዘው መጡ። ጌታም ይከተሉት የነበሩ በርካታ ልዩ ልዩ ጥያቄ ይዘው የሚመጡ የመጡ ሕዝቦች ነበሩ። አንዳንዶቹ መልኩን ለማየት አንዳንዶቹ አነጋገሩን ሰምተው ለማድነቅ፣ አንዳንዶቹ ተርበው ነበር ለመብላት፣ አንዳንዶቹ ታመው ነበር ለመፈወስ፣ አንዳንዶቹ ደግሞ ነገር ፍለጋ በንግግሩ ምን ስተት እናገኝበታለን ብለው አስበው የመጡ ነበር። እነዚህ ሁሉ ባሉበት ጌታችን መድኃኒታችን ኢየሱስ ክርስቶስ አስሩን ምዕራፍ ባንዷ ሁለቱን ምዕራፍ ደግሞ በሌላኛዋ እንደ ማንኛውም እንደ ነቢያት ቀድሞ እንደተነገረው በአህያዋ ውርንጫ ላይ ተቀመጠ። ከመቀመጡ በፊት ያከብሩት የነበሩ የዳዊትን መንግሥት ሲጠብቁ የነበሩ፣ ከምድራዊ አገዛዝ ነፃነት እናገኛለን ብለው ያስቡ የነበሩ አህይቱ በምትጓዝበት መንገድ ቅጠል እያነጠፉ ልብሳቸውን እያነጠፉ ሊመሰገን የሚገባው በአርያም በመላእክት ዓለም በሰው ልጆች ደግሞ በምድር የሚመሰገነውን እግዚአብሔርን እንዲህ እያሉ እያመሰገኑ ወደ ቤተ መቅደስ አብረው ተጓዙ ነው የሚለው። ወደ ቤተ መቅደስ ከዓለም ወደ ቤተ መቅደስ ነው ያመጣቸው። ከሃጢያት ፈቱ፣ ወደ ቅድስናው ስፍራ ነው ያመጣቸው ለዘመናት በዲያብሎስ አገዛዝ የነበሩትን ነጻነት ሰጥቶ እሱን ያደረባቸው እሱን የከበረባቸው በእነዚህ አህዮች። እነዚህ አህዮች ለሰው ልጆች ምሳሌ ሆነው የተሰጡ ናቸው። ዛሬም የሰው ልጅ ባስተሳሰቡ፣ በንግግሩ፣ በተግባሩ እግዚአብሔርን በመበደሉ በኃጢአት ማሰሪያ ታስረዋል። የዚህን ዓለም ገዢ ሐሳብ በመፈጸም ከእግዚአብሔር ተለይቷል። በኃጢአት የታሰረው ዓለም እንዲፈታ ባለቤቱ ወዷልና ጥንታዊቷ ቤተ ክርስቲያን ይሄንን ዕለት የመፈታት ዕለት ብለዋለች፣ የነጻነት ዕለት ብለዋለች፣ እግዚአብሔርን የመምሰል ዕለት ብለዋለች። እያንዳንዳችን የመጣ ነው ለመፈታት ነው። በማወቅም ባለማወቅም የሰራነውን ኃጢአት እኛ ብንተወ ብንረሳው፣ እሱ አይረሳውምና፣ እሱ አይተወውምና የሰራነውን ኃጢአት ተናዘን ኃጢአታችንን በደላችንን አስበን ንስሐ ለመግባት ራሳችንን አዘጋጅተን ወደ እግዚአብሔር የምንቀርብ ከሆነ ከኃጢአት ማሰሪያ ተፈተን የእግዚአብሔር ማደሪያ እንሆናለን፣ ለእግዚአብሔር የምናስፈልገው እንሆናለን። ቤተ ክርስቲያን የምታስተምረን ይሄ ነው። በዛሬው ዕለት የሚከናወነው ስርዓት ከሰማይ እስከ ምድር ከምድር እስከ ሰማይ የተዘረጋ ስርዓት ነው። ይህንን ምስጋና ማዕከል አድርገን ለእያንዳንዱ ምእመን በህይወት ላለውም፣ ለሞተው በመቶ ስጋ ለተለየውም ቤተ ክርስቲያን ጸሎተ ፍታ ታደርጋለች። በህይወት ያለን ኃጢአታችንን በደላችንን አምነን መናዘዝ ይጠበቅብናል። በሕይወተ ስጋ የሌሉ ደግሞ ኃጣን ቢሆኑ በሲኦል ነው ያሉት፣ ጻድቃን ቢሆኑ በገነት ነው ያሉት። መንግሥተ ሰማያትና ገሃነመ እሳት አልተከፈቱም። የሚከፈቱት ከነገረ ምጽአት በኋላ ነው። ባለቤቱ ለእያንዳንዱ ሰው እንደ ሥራ ዋጋውን ለመስጠት ለፍርድ በተገለጠ ጊዜ ነው የሚከፈቱት። እስከዚያ ጊዜ ድረስ በሞተ ስጋም ቢለዩን በአካለ ስጋ ከኛ ጋር ባይሆኑም ለሙታን ቤተ ክርስቲያን ትጸልያለች። ለዚህ ማረጋገጫው ጻድቃን በገነት እንደሚኖሩ፣ ኃጣን ደግሞ በሲኦል እንደሚኖሩ ወንጌላዊው ቅዱስ ሉቃስ እንዲህ ብሎ ይነግረናል። በገነት እንደሚኖሩ ያንን በጌታ ቀኝ የተሰቀለውን ወንበዴ እንዲህ ነው ያለው አንተ አዳምን ወደ ገነት በመግባት ትቀድመዋለ እነሆ ዛሬ ከኔ ጋር በገነት ነህ ያለው በመንግሥተ ሰማያት አላለው የጻድቃን የንጹሃን ምዕመናን የመንፈሳውያን አገልጋዮች ነፍሳቸው ከሞት በኋላ የምትኖረው በገነት ነው። ከገነት ወደ መንግሥተ ሰማያት የሚሸጋገሩበት ጊዜ ያለና እግዚአብሔር ምሕረቱን እግዚአብሔር ቸርነቱን፣ እግዚአብሔር በጎነቱን ከነሱ እንዳይመልስ ቤተ ክርስቲያን አጥብቃ ትጸልያለች። ሃጣን ደግሞ በሲኦል እንደሚኖሩ አሁንም በሉቃስ ወንጌል ምዕራፍ 16 ላይ የነዌና የላዛር ታሪክ ይታወቃል። ሁለቱ በዚህ ምድር ሲኖሩ አንዱ ተመጻዳጊ ባለጸጋ፣ ሌላው ደግሞ ደሃ ሆኖ የሌላውን እጅ የሚመለከት ነው። እነዚህ ሁለቱ በስጋ ከዚህ ዓለም ተለዩ። አልአዛር ወደ አብርሃም እቅብ ሲሄድ ነው ባለጸጋው ደግሞ ወደ ሲኦል እንዲወርድ እንደተፈረደበት መጽሐፍ ይነግረናል። የሃጣን መኖሪያቸው ለጊዜው እንዲኖሩ የሚፈረድባቸው በሲኦል እንዲኖሩ ነው። በሲኦል ያሉ ነፍሳት እንዲወጡ ወደ ገነት፣ ወደ መንግስተ ሰማያት እንዲገቡ ቤተ ክርስቲያን አብዝታ ትጸልያለች። ስለዚህ ለሕያዋንም ለሙታንም ዛሬ ፍታት የሚከናወነው ፈታችሁ አምጡ ባለው በአምላካዊ ቃሉ መሰረት ነው። በሕይወት ያለንም ንስሐ ገብተን ኀጢአታችንን ተናዘን ወደ ቀደመ ክብራችን እንድንመለስ ዛሬ እንፈታለን። በሞተ ሥጋም የተለዩ ወገኖቻችን ዛሬ ይፈታሉ። አምላካችን እግዚአብሔር ገነት፣ መንግሥተ ሰማያት እንድንገባ ያዘጋጀልን ሥርዓት ነውና ይሄንን ሥርዓት ፈጽመን የሕይወት ባለቤት እንድንሆን አምላካችን እግዚአብሔር ይፍቀድልን። ሰዓቱ ለጸሎቱ ብቁ ስላልሆነ ትምህርቴን እዚህ ላይ አበቃለሁ ክብር ይስጥልኝ እግዚአብሔር ይስጥልኝ አስተማረን አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን የተመሰገነ ይሁን ለክቡር መምራችን ለመጋቢ ሐዲስ ዶክተር አብነት እግዚአብሔር ቃለ ሕይወት ያሰማልን የአገልግሎት ዘመናቸውን ይባርክልን እግዚአብሔርን አመስግኑላቸው